የስኳር በሽታ ምንድን ነው? የስኳር በሽታ አይነቶች፣ የስኳር በሽታ መንስኤዎች፣ የስኳር በሽታ ምልክቶች፣ የስኳር በሽታ ህክምናዎች ምንድን ናቸው? እና ሌሎችንም በዚህ ቪዲዮ የምናይ ይሆናል። እስከ መጨረሻው አብራችሁኝ ሁኑ። ጥያቄና አስተያየታችሁን በኮሜንት አስቀምጡልኝ። ቀጥታ ወደ ቪዲዮ። የስኳር በሽታ ማለት ሰውነታችን ግሉኮስ ወይም ስኳር የሚባለውን ንጥረ ነገር መጠቀም ባለመቻሉ የሚፈጠር ችግር ነው። በዚህ ጊዜ በደም ውስጥ ያለው የግልኮስ መጠን በከፍተኛ ሁኔታ ይጨምራል። ይህም የሚሆነው ደግሞ በሶስት ዋና ዋና ምክንያቶች ነው። የመጀመሪያው ቆሽቱ ውስጥ የሚገኝ ህዋስ ወይም ሴል ኢንሱሊን የሚባለውን ሆርሞን ማምረት ባለመቻሉ እና የኢንሱሊን መጠን በመቀነሱ፣ ሁለተኛ ሰውነታችን ወይም ህዋሳት ኢንሱሊን ተላምዶ ኢንሱሊኑ ጥቅም የማይሰጥ መሆኑ፣ ሶስተኛ ቆሽት ውስጥ ኢንሱሊን የሚያመርተው ቤታ ሴል በተለያየ ምክንያት በመጎዳቱ ነው። በዚህ የተነሳ ሰውነታችን ስኳርን በበቂ ሁኔታ አይጠቀምም፣ የስኳር ምርትና መጠን በደም ውስጥ ይጨምራል፣ እንዲሁም ኢንሱሊን ችግሩን መቆጣጠር አይችልም ማለት ነው። ኢንሱሊን ማለት ቆሽት ውስጥ የሚመረት ሆርሞን ሲሆን በደም ውስጥ ያለው የስኳር መጠን እንዳይጨምር የሚያደርግ ነው። ኢንሱሊን የስኳር መጠን በደም ውስጥ እንዳይበዛ ወይም እንዳይጨምር የሚያደርገው በሶስት መንገዶች ነው። የመጀመሪያው መንገድ ደም ውስጥ የነበረውን ስኳር ወደ ጉበት ወስዶ እንዲጠራቀም በማድረግ፣ ሁለተኛ በደም ውስጥ የነበረውን ስኳር ጡንቻ ውስጥ እንዲጠራቀም በማድረግ፣ ሌላውና ሶስተኛው በደም ውስጥ የነበረውን ስኳር እያንዳንዱ ሴል በአግባቡ እንዲጠቀመው በማድረግ ነው። በደም ውስጥ ያለው የስኳር መጠን ጨመረ የሚባለው መቼ ነው? ወይም የስኳር በሽታ አለ የሚባለው መቼ ነው? በስኳር መጠን መለኪያ መሳሪያ ወይም ግልኮሜትር ተለክቶ ሲሆን ይህም ለስምንት ሰዓት ያህል አንድ ሰው ሳይመገብ ለስምንት ሰዓት ያህል ይለካና 126 ሚሊግራም ፐር ዴሲሊትር እና ከዛ በላይ ከሆነ ወይም ደግሞ ከምግብ በኋላ ምግብ ተመግቦ ከምግብ በኋላ 200 ሚሊግራም በደሲ ሌትር እና ከዛ በላይ ከሆነ የስኳር በሽታ ጨምረዋል ያለ ወይም ስኳር በደም ውስጥ ጨምረዋል ይባላል። በምርመራ ወቅት የሚደረግ ጥንቃቄ አለ። የደም የስኳር መጠን ምርመራ ውጤት ከቁርስ ወይም ከምግብ በፊት ወይስ በኋላ መሆኑን ማረጋገጥ። ምክንያቱም ከምግብ በኋላና በፊት ልዩነት ስለሚያመጣ ማለት ነው። ሁለተኛ ከቁርስ ወይም ከምግብ በኋላ የተወሰደ ናሙና ስኳር የሚያመላክት ከሆነ እንደገና ከቁርስ በፊት ናሙና በመውሰድ ማረጋገጥ ያስፈልጋል። የስኳር መጠን ከፍ ማለቱ ወጥነት ያለው መሆን አለብን። የስኳር ህመም ስርጭት፣ በዓለም ላይ የስኳር ህመም በየአመቱ በእጅጉ እየጨመረ መሆኑን አህዞች ያሳያሉ። በተለይ አይነት ሁለት ስኳር የህመሙ ስርጭት በዓለም ከቦታ ቦታ ይለያል። ከጥቁሮች ይልቅ ነጮች ላይ ይበዛል። ስኳር በየትኛውም እድሜ ክልል ሊከሰት ይችላል። የአይነት አንድ ስኳር ወይም ዲኤም ታይፕ 1 የአይነት አንድ ስኳር ህመም በየትኛውም የህፃናት እድሜ ሊከሰት ቢችልም ከ4-6 ዓመት እና ከ10-14 ዓመት ባለው እድሜ ክልል የመከሰት እድል ይጨምራል። ስኳር በዘር የመተላለፍ እድል አለው። ከአይነት አንድ ይልቅ አይነት ሁለት ስኳር በዘር የመተላለፍ እድሉ ከፍተኛ ነው። በዘር ግንድ ከወላጅ ወደ ልጅ ሊተላለፍ ይችላል። ከእናትም፣ ከአባትም፣ ከእህትም እና ከወንድም ስኳር በዘር የሚተላለፍ ሲሆን አባት የስኳር ህመም ካለበት የልጅ በስኳር የመታመም እድሉ በሁለት እጥፍ ይጨምራል። እህት ወይም ወንድም የስኳር ህመም ካለበት፣ በተለይ ተመሳሳይ መንታህት እና ወንድሞች ላይ በስኳር ህመም የመታመም እድል ይጨምራል። የስኳር በሽታ አይነቶች በዋናነት ሶስት አይነት የስኳር በሽታዎች አሉ። አንደኛው አይነት አንድ የስኳር በሽታ ይባላል ወይም ዲኤም ታይፕ ዋን ይባላል። ብዙ ጊዜ በልጆች ላይ ይከሰታል። በቤተሰብ ውስጥ ካለ የመጠቃት እድል አለ ተብሎ የሚታሰብ ሲሆን የራሳችን በሽታ ተከላካይ ሴል ኢንሱሊን የሚያመርተውን ሴል በማጥቃቱና በአንዳንድ ቫይረስ ምክንያት የሚመጣ በሽታ ነው። እስከ 45 ዓመት ባለ የዕድሜ ክልል የሚመጣ ሲሆን ኢንሱሊን ባለመኖሩና ባለመመረቱ የሚከሰት ነው። ይህም 10 ፐርሰንቱን ይይዛል። የአይነት አንድ የስኳር በሽታ አጋላጭ ሁኔታዎች በእርግዝና ወቅት ወይም በህፃነት ዕድሜ በሚከሰት አንጀት በቫይረስ ተዋሲያ መጠቃት፣ የእንስሳት ወተትን ከስድስት ወር ዕድሜ በፊት መጀመር ሁለት የአይነት አንድ የስኳር በሽታ እንዲከሰት ሊያደርጉ የሚችሉ አጋላጭ ነገሮች ማለት ነው። አይነት ሁለት የስኳር በሽታ ጣፊያ ውስጥ እንሱሊን ቢመረትም የተመረተው እንሱሊን ጥቅም የማይሰጥ እና ሰውነታችን የተላመደ በመሆኑ የሚፈጠር ነው። ከ45 ዓመት በኋላ የሚመጣና 90 ፐርሰንቱን የሚይዝ ነው። አይነት ሁለት የስኳር በሽታ አጋላጭ ነገሮች ከልክ በላይ ውፍረት፣ የስኳር ህመምተኛ ቤተሰብ መኖር አመጋገብ አመጋገብና፣ የኑሮ ዘይቤ፣ እድሜ መግፋት፣ ውፍረት፣ ንዴትና ብስጭት እንደ አነሳሽነት ይቆጠራሉ። ሶስተኛው የስኳር በሽታ አይነት በእርግዝና ጊዜ የሚመጣ የስኳር በሽታ ነው። ይህ ከወሊድ በኋላ ለብዙዎች እናቶች ይጠፋል። ይህም የሚሆነው በእርግዝና ወቅት የሚመረት ሆርሞን የኢንሱሊን መጠን ስለሚቀንስ ነው። ከወሊድ በኋላ ሆርሞኑ ስለሚጠፋ ኢንሱሊን ይስተካከላል። አጠቃላይ የስኳር በሽታ ምልክቶች ቶሎ ቶሎ ውሃ መጠጣት ቶሎ ቶሎ መሽናት፣ ቶሎ ቶሎ የሚመጣ የረሃብ ስሜት፣ ክብደት መቀነስ፣ የድካም ስሜት፣ እይታና ብዥታ፣ በቀላሉ እጅና እግር መቁሰል፣ እነዚህ የስኳር በሽታ ምልክቶች ናቸው። ሕክምናው የስኳር በሽታ ሕክምናው እንደ ስኳር አይነቱ ይለያያል። አይነት አንድ በሰው ሰራሽ ኢንሱሊን መጠቃ ሲሆን፣ አይነት ሁለት ደግሞ በቆሽት የሚመረተው ኢንሱሊን ስራውን አቀላጥፎ በአግባቡ እንዲሰራ አነቃቂ መድኃኒት በመስጠት ማከም ይቻላል። በቀጣይ ቪዲዮ በቢ በቀጣይ ቪዲዮ በቤት ውስጥ እንዴት መከላከል እንደሚቻል እና ደግሞ በሽታው ላለባቸው ምን አይነት የኑሮ ዘይቤ መከተል እንዳለባቸው እንዲሁም ምን አይነት ምግቦች ይመከራሉ የሚለውን ይዤላችሁ ስለምመጣ ሰብስክራይብ፣ ላይክ እና ኮሜንት አድርጋችሁ እንዳትረሱ። በጤና ይኑሩ። ቻው።